ትፍታት እንደ ማለት ነው። ተውለድ ነው ግን አሜን አለች። አሜን አለች ግን አሜን ብላለች። ይሄው ዛሬ የተከታተሉ ናቸው እዚህ ጋር ያመጣቸው

አራት እኮ መጥፎ ነው። ያቺ ረግም ያተከል ስለገባች የራሷ ጉዳይ እና እንዲ አሮጌ የሞባይል ይዛልኝ ብታዲስ ሞባይል ማለት ነው። በሰላም ፒኖቲና ይህ ሰው እየተመላልሶ መጣል ያገባይ ነው መሰለኝ። ሀባብ ሰጠሽ አሁን ገብቼ ላይ ካርግ እኮ ወገቤና፣ ልጅ ግን ሳራ የትና ስትልሽ ምን ትያለ? ሽንት ቤት ናት ቢያት አይባልም። በሩ ዝግማ ስልኩን ያረኩትን ነገር

የኛ ሰው ክፉ ነው። ማርያምን ይኸውልሽ፣ እኛ የዛሬ ስንት ዓመት ከስደት ስንገባ፣ ሳምናው ወሬ ልጨርስ፣ ማቆላን ስንገባ ማለት ነው። ሌላ ጓደኛ የዛሬ ስድስት ዓመት በፊት ነው ኮይት ነበርኩ ኢትዮጵያ ልንገባ ነው ስንላት፣ ሞባይል ገዛችሁ በውድ እንግዲህ ያኔ ሁለት መቶ ሀምሳ ድራም ዲናር ውድ ነው፣ በጣም ውድ የሁለት ወር ደመወዝሽ ምናምን ነው። እና አሪፍ ስልክ ገዛች ለወንድሟ፣ አንድ ሺህ አራት መቶ ዶላር ወርቅ፣ ወርቁ በቀላሉ ወርቅ ነው እንዳያልልሽም፣ ትግሬ ናት። ወርቁ እንትንም ወርቅ አለው ይሄ ፍስስስስ ያለ ገና የሚቀልጥ ወርቅ ሁሉ አለው። እሱን ሁሉ ሰጠ። እኔና ጓደኛ አንድ ቤት ነበር የሚያሰራው በታማኝነት እግዚአብሔር ምስክር፣ የኛ ዕቃ ይጣል የእሷ ዕቃ እንዲደርስልን እያል፣ የእኛ ዕቃ ኤርፖርት ተጣለብን። ሰውየው ክፉ ነበር። የቆረጠልን በጅብት አድርጎ ነው ተጣለብን። እዚው ኩዌት ኤርፖርት ነው የተጣለው የኛ ዕቃ። የእሷን ሲፈትሹኝ እንኳ እንደ መሬት የማርያም እርጅኛ ያሉ ነው ይዘንላት ገብተን፣ ልክ ህዳር ሚካኤል እንደ ነገ ሊሆን በዛሬ ነበር የገባ ነው ቅድስት ሚካኤል ረዳን ብለን እና ጓደኛዬ ጃንጥላ ሁሉ አስገብተናል እና ሰው እኔ እንጃ

ብቻ ውይ እንደው አንጀቴ ቁርጥ አይደል? ምን እኔ እንጃ። ደግሞ እኮ የምትሠራበት ፓርታይ ናትና ኢትዮጵያዊ ናት። ምን ይዤልሽ ሌሊያ ላይ ስታሽቀረቅር ሰነበተች አለች። እና ሳራ ምን ይዤልሽ ልዲያ አለችኝ። እሺ ሌሊዮን ምናምን ስትለኝ እንዲህ እሱ እኮ እስኪ ይሄን ስልክ ለእህቴ እህቴም እራሷን አልነገርኳት እኮ ልክልሻለሁ ምናምን እንኳን አላልኳትም። እሷ አዲስ አበባ እንኳን ደጉዬ እህቴን ሰርፕራይዝ አድርጉልኝ፣ ብር ላክላችሁ ገዝታችሁ ብላችሁ ሰው ይታዘዘኛል። እግዚአብሔርም ተቃጠልኩ በቃ ተውኩት። አረ ሰው ጨካኝ ነው በቤቴን ውይ አሁን እንደውንማ ልስማው። ኧረ ዝም ብሎ ብዙ ሰው እንደራስ ሽ የሚሆን የለም። እታስጣለን ማርያምን እውነት እንደው ሽቅ አልኩኝ እንደው ምን ባይሆን ሁሉ መጠርኩሽ መልሰህ እዛው ስትመጣ፣ እግዚአብሔርን መልሰህ እዛው ስትመጣ ተናደድኩኝ። ወይ መጨረሻ እና እሱ ስልክ ይዣለሁ ምናምን አሞቄ ነው እና አረኔ፣ ሰው አይወጣልኝም በፈጣሪ እግዚአብሔርን፣ ውይ ለይ የሆነ የልብ ጓደኛ ምለው የለኝም። ከሁሉ ጋር ነው ማውረው፣ ከሁሉ ጋር ነው መስቀል፣ የሆነ ሚስጥር ማውረው ለየት ያለ ሰው የለኝም። ሁሉ ጋር ሴቱም ጋር ወንዱም ጋር ጉረቤቱም ጋር አሁን እነዚህ ቅድሚያ ይሻቸው ተከራይ ናቸው። እዚሁ ግቢ ደግሞ አንድታለች አንደኛው ክፍል የተከራየች ይች ዳሊባንዲ እንደ እነሱ ሁሉም ጋር ነው ይሄ ልብ ጓደኛ ነው። ይሄ በልዩ መልክ እንትን የለም ጓደኛ ሰው እንዳትጠይ፣ ሰው አለ። ሰው እንዳትወጪ ደግሞ ብዙ የሚያስጠሉ ሰዎች አሉ። በባለፈው የዛሬ ሁለት ዓመት ነው፣ የዛሬ ሁለት ዓመት መሰለ። ለወንድሜ ልልክ ስል ስድስት ወር ተማዘኝ፣ እግዚአብሔርን ስድስት ወር ለምኝ። እሱም በሁለተኛ ወገን በሁለተኛ ወገን እሷን ለዚችና ያችን እኮ አላውቃትም፣ የዛች ጓደኛ ናት። በምንም በምንም በስልክ ማለት ግን በዚህ ባንዲት ጓደኛዬ በዛች የተነሳ ይዛልኝ ሄደች። አንዲቷ ደግሞ ልብስ ነጋዴ ነበረች። እዚህ ጉባኤ ነው የምትኖረው። ማዳሟ መታወቂያ አስታውቃላት ተመላልሳ መነገር ጀመረች። እድሜ ላብያውን ከሰልስ ለረጋት እንጂ አከሰራት ትመላለስ ነበር። እንደውም ኤርፖርት ስሸኛት በኢትዮጵያ ወደ መቶ ምናምን ሺህ ብር የሚያወጣ አቃ ኤርፖርት ተጣለባት። ስብስብ አድርጌ በታክሲ ሽላት መጣሁ። ሶስት ወር ተቀምጦ መታ ወስዳ ስትሸጠው ከመቶ ሺህ ብር በላይ ሆናለች። እየመረቀች እየመረቀች ማለት ነው። ከዛ ቆይታ ቆይታ ደግሞ ስትመጣ ለእህቴ ሽቶ ይዘሽላት ይች ብዬ ለእሱ አንድ ሽቶ፣ ለእህቴ አንድ ሽቶ፣ ለምታርፍባት ጓደኛዋ ደግሞ አንድ ሽቶ አድርጌ እና አንድ ቲሸርት ሰጠባት። ቲሸርቱን ብቻ ይዛህዳ ሽቶውን ጥላው ሄደች።

ከዛ መዝሙረ ዳዊት መጽሐፍ ላኩልኝ ብዬ ሁለት ወር ቤቱ አስቀመጠችው። ልጅ ልጅ ማለት ነው። ስትመላለስ ይዛልኝ አልመጣችም። በሶስተኛ ወር ምርር ብዬ ተናገርኩ። የዛዳ የትጥላለች አላየንም፣ ይባል ከዚህ የአራት ሰዓት መንገድ በመኪና ማለት ነው። እዛዳ እዛ አስቀምጣው ሄደች። ማን ቤት? ሙስሊም ቤት። ሙስሊም ጓደኛ ናት። እሷ ደግሞ ተጨቀጭቀኛለች ኧረ ተያስወስች ሴት ቤ ብታይ፣ እሷም ሙስሊም ናት። እኔ ክርስቲያን ነኝ፣ ማለት እኔም ሙስሊም ነኝ። አንቺ መጽሐፍ ቅዱስ እዚህ ተቀምጦ፣ ሴት ትበላኛለች፣ ምናምን ትለኛለች ዋት

እየሰማሽኛኝ ነውማ? አዎ። ከዛ በጣም ጨቀጨቀችኝ። እሺ፣ ለታክሲ ከፍላለሁ ላክሊ ብዬ እሷ ደግሞ ለማን ትሰጣለች ልብስ ለሚል ካርጎ ለሚያደርግ ሰው የስምንት የዘጠኝ ዓመት ጓደኛዋ ነው። ከስተምሯ ነው ማለት ነው። እዚህ ሀገር ትጋራለህ፣ ለሱ ትሰጠዋለች። አሁንም አረባካችሁ ለታክሲ ከፍላለሁ ላኩሌ ስል መጽሐፉ ስድስት ወር ሆነ። እግዚአብሔር ነው ምን ከሰውየው መኪና ስድስት ወር ሆኖ፣ እሱም ሞስሊም ነው። ከዛ አንድ አንድ ፓኪስታን ታክሲ አግኝቻለሁ ለሱ ልክላታለሁ ብሎ ታክሲ ውሽ ብሎ ተቀጣጥረው፣ ታክሲው እንዳጋጣሚ ቀረ። መጽሐፍ ቅዱሱ ምክንያት ስላለው ነው። በዛ የሰውየው መኪናው እሳት አደጋ ይነሳበታል። በሙቀት የተነሳ የዛሬ ሶስት ዓመት ገልኝ ወንጂኝ መጽሐፍ ቅዱስ ያለው ጋቢና ነው፣ ለስድስት ወር የሚገርምሽ ነገር ይዛሬ መጽሐፍ ቅዱስ ያለበት ፓርቲ ሳይቀጥል ግማሹ አንስቶ እስከ ጋቢናው እንትኑ የኋላ መቀመጫው ድረስ በሳት ነደደ፣ መኪናው ማለት ነው። መጽሐፍ ቅዱስ ያለበት ግን አልተቀጠለም። እሱ እኔ እሷ ናት ያለችኝ፣ እኔ እንግዲህ አላየው የመሰከረችው እሷ ናት። ከዛ ደንግጦ መጽሐፍ ቅዱስን አውጥቶ በማግስቱ ላንድ ፋክስታን ላከልኝ እና ይህ መጽሐፍ ቅዱስ አወጣን እዚህ መኪና ውስጥ በመሆኑ እኔ ከሞት ተረፍኩ ብሏል። እስፋን እስፋ መሆኑን ትተላለች። እግዚአብሔርን ቶሎ የሆነ ነገር አስቤ አይደርሰኝም እና መጽሐፍ ቅዱሱ ምክንያትም ስላለው ልጁም ተረፈ ይሄ ራሱ ትልቅ ምስክርነት ነው። እና እግዚአብሔር ይመስገን። ስለሆነ ነገር ማርያምን ስድስት ወር፣ አዎ፣ ስድስት ወር መኪና ውስጥ የሚያመጣልህ የጠፍቶ ማለት ነው። ሁለት ወር እሷ ቤት ተቀመጠ። ማዳም ካየችው ትበላኛለች። ኧረ ተይ፣ ሰራ ጣም ነው በቃ። ግን እሱን ሊያድን ፈልጎ ነው እንጂ ሌላ ምክንያት የለውም። ከዛ ደግሞ ሰውዬው መኪና ስድስት ወር አጠቃላይ በስምንት ወሩ ሰላም በያቸው አስታወቂያ ወይ ገነት ይባላለሁ። የይችው ልጅ ገነት የወለ ቆንጆ ታምር ነው ማርያምን ታምር ነው እግዚአብሔርን ይችው ልጅ ደግሞ የሚገርምሽ ነገር በእመቤታችን ለእመቤታችን ተስላ ነው እዚህ ሀገር የመጣችው ታሪኳን ስታወራኝ ማለት ነው እሷም ሙስሊምና ተግራሪ ሙስሊም መስቀል ሲያሳልማቸው ገበያ ይሄድና በወራይሉ የወራይሉ ልጅ ናት እና አንዴ ገደርገብቻ ነበር አለች መስቀልም ወድም ነው የምትለው አዎ ደግሞ ቁጭ ነው የምታወራው። እኔ ሰራ ያው ትልቁን መስቀላችሁን አልወድም እንዲህ ያንገፈግፈኛል አለችኝ። ስለአለብሽ እኮ ነው ምን ጂኒው አልወጣም ልቀን። ለነገሩ እኮ እዚህ ማዳን ቤት በባለፈው የወጣሁባት አትፍረጅብኝ፣ ጅኒው ስለሚለኝ ነው አለች። መስቀሩን አይታ መርዴፍቃ መሬት ባፏደን ቡልክ ቡልክ ቡልክ አለ እግዚአብሔር ከዛ እሷን ጋር ገደልኳለች እንዲህ ብላ እንዲህ ብላ ነው የጋላ ጋላ ተኝታ ደግሞ በዚህ ነው የሚፈስሙ እመ ብርሃንን ለመጸበል አገባል ሙስሊሞች ቁን ጭበል ይገባሉ ከዛ አረ ሰራ ሂጂ ወጥ ቤቱ ዝጊ ተባልኩኝ ወጥ ቤቱ ተዘጋ የሆነ ነገር አጤሱ አፈር አሸዋን ጥጫው ይመስላ እሷን አጤሱላት ከዛ በር ከፍቼ ልውጣ ስ እንደት ውጭ ተባልኩ ለአንድ ሰዓት በር ተቆለፈብኝ መቤቴ ከዛ እንደምንም ምንም ለሁለት ተሸከመው ክፍል ጣሏት። በማግስቱ ስትነቃ ሳራ ለች እኛ ቤት አለኳት። ይቅርታ እኛ ነብያችን ብሎናል፣ ከመስቀቡ እራቁ ብሎናል። ጅኒውን እንደዛው እመቤቴን ይኸው ጅኒው አለች። አትፈረጅብኝ፣ ይቅርታ ጅኒው ሰላም አለች። ነቢያችንን ብሎን ብሎና የኛ ጀኒም አይወድን መስቀሉን አለች። እኛ ቤቴ በቃ በጀኒው ነው ያለችው። አሀ ቤቴ ሌላ ምንላ፣ ለምን ቤቴ። ከዛ ደግሞ ሌላ ቀን እንዲስኳን ሽቶ ሲመጡ ልክ በሩ ከፍችላት ከበሩ አንስታ ሳሉን ግን በጣም መሬት ወደቀች። ያኔ ስንቱ እንደወደቁ ታውቂያለሽ? ሶስቱ አንዷማ እንደዚህ አረጋት